ክብሮታይ፣ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች። እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ብልጽግና ተአምራዊ እድገት ላይ ነን በሚልበት በዚህ ወቅት የሚወጡ ሪፖርቶች አነጋጋሪ ሆኗል። የኤሌክትሪክ ታሪፍ ክፍያ 400% ይጨምራል፣ ብሔራዊ ባንክ 10 ቢሊዮን ብር ኪሳራ አጋጠመ፣ ወዘተ የሚሉ ከዚህ ጋር የተያያዘ መረጃችን ቀዳሚው ነው። የፋኖ ኃይሎች በመቶዎች የሚቆጠሩ ኮማንዶቻቸውን ማዘጋጀታቸውን ገልጿል። የመከላከያ ሰራዊቱ ኮማንዶ ገዳይ ኃይል እየገነባን ነው ሲሉ ደግሞ ጀነራሉ ተናግሯል። ይህንንም ይዘናል። በጎንደር መተማ መንገድ 16 አሽከርካሪዎች መገደላቸው ተዘገበም። ይህን በርካቶች የተገደሉበትን ድንገተኛ ጥቃት በተመለከተ እስካሁን ካገዛዙ በኩል የተባለ ነገር የለም። ተጨማሪውን ሰማላችሁ። ኬንያውያን የሀገሪቱን ፓርላማ ጥሰው የገቡበትን አንደኛ ዓመት በማስመልከት ወደ አደባባይ መውጣታቸው ተሰማም። በመንግስታቸው የሚጣልባቸውን ታክስ በመቃወም የቀጠሉት ተቃውሞ የበርካታ የአፍሪካ ሀገራት ምሳሌ ተደርጎ እየተነሳም ይገኛል። ይህንንም ይዘናል። በሆስፒታሉ ላይ በተፈጸመ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴድሮስ አድሃኖም ገለጹ። በዚህ ጥቃት ከአርባ በላይ ዜጎች መገደላቸውም ተሰምቷል ሌላኛው መረጃችን ነው የሚያቀርብበትን እስራኤልና ዶናልድ ትረምፕ የኢራንን የኒውክሌር መርሃ ግብር በብዙ ዓመታት ወደኋላ መልሰናል ብለዋል። ኢራናውያን ደግሞ ድል አድርገናል በሚል ወደ አደባባይ ወጥተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግናታ አምራ እድገት ላይ ነን በሚልበት በዚህ ወቅት የሚወጡ ሪፖርቶች አነጋጋሪ ሆነዋል። የኤሌክትሪክ ታሪክ ክፍያ 400 ፐርሰንት ጨምሯል፣ ብሔራዊ ባንክ 10 ቢሊዮን ብር ኪሳራ አጋጥመው ወዘተ የሚሉ ከሰሞኑ ዓለም አቀፍ ተቋማት ኢትዮጵያን በአፍሪካ ቀዳሚዋ ኑሮ ውድ የሆነባት ሀገር፣ ዜጎቹ ለመኖሪያ ቤት የሚያወጡት ወጪ ከገቢያቸው በሚወስደው ገንዘብ ከሱሪያና ኩባ በመቀጠል ሶስተኛ የሚሉ እንደነበሩ የሚታወስ ነው። በእርግጥ ዜጎችን ባገኟቸው አጋጣሚዎች በየአዳራሹም በተወካ ተወካዮቻቸው በኩል በፓርላማ የኑሮውን ጉዳይ ሲያነሱ ይሰማሉ። ብልጽግና ደግሞ በመሪው በኩል አይናችሁ ያልተገለጠ ኢትዮጵያውያን ተአምራዊ እድገት ውስጥ እንዳላችሁ እመኑ እንጂ ሲል ሰንብቷል። የጤና ባለሙያው ኑሮውን አሸንፎ ከሰው ተሽሎ ሳይሆን ከሰው በታቸው ነው ነው የሚኖር ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኑሮ አቃጥሎናል ገሎናል። እኔ አሁን እንዲሁ ታውኛላችሁ እንጂ ውስጤን እኔና እግዚአብሔርን የምናውቀው። አሁን ጅምር ጭርሱ ምንም የለም። እኛ ሱካር ይቅር ቢያንስ ዳቦ ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። አሁን ህዝቡ መቆጫንቆት ወዴት እንደሚሄድ ነው ያጣው። በቃ የመጣ ሰው ሁሉ ምን ተፈጠረ፣ ነዳጅ አገኝታችሁ ነው ወይ? እያንዳንዷ ነገር ከቀን ወደ ቀን ዋጋ እየጨመረ እንጂ የቀነሰ ያለ ነገር አይታይም። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። አንድ እንቁላል 23 ብር እንዲደርሳሉ አንድ ሊትር ወተት ኦልሞስት ከመቶ 10 ብር በላይ እንዲደርሳሉ። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። እንዲህ ያለው ሮሮና ምላሽ በቀጠለበት በዚህ ወቅት ሪፖርተር ጋዜጣ ያተማቸው መረጃዎች ደግሞ ትኩረትን የሳቡ ናቸው። በሚቀጥሉት ሶስት ዓመታት የኤሌክትሪክ አገልግሎት ታሪፍ በ400 ፐርሰንት እንደሚጨምር የሚገልጸው ቀዳሚው ነው። ነዳጅን በብዙ እጥፍ ዋጋው እንዲጨምር ሆኖም እሴት ታክስም ተጥሎበትም የአቅርቦት ጥረት አጋጥሞ በበርካታ የሀገሪቱ ስፍራዎች አሽከርካሪዎች እንግልት ላይ ስለመሆናቸው የሚታወቅ ነው። አርሶ አደሮች ከአምናው ጋር ሲያነጻጽሩት የማዳበሪያ ዋጋ ከእጥፍ በላይ ጨምሮባቸው እያነሱ ያለው ስጋትም እንዲሁ ነዳጅ ማዳበሪያን በብዙ ጥፍ ያሻቀቡት በአለም አቀፉ ገቢያም የዋጋ ጭማሪን ብዛም ሳይደረግባቸው መሆኑንም ልብ ይሏል ሌላኛው መረጃ ደግሞ የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያኑ የዘመን ቀመር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንዳጋጠመው በገለልተኛ ኦዲት ተረጋገጠ የሚለው ነው ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት ባንኩ ለመንግስት አበድሮ ሊመለስለትም ባለመቻሉ ሳራ እንደደረሰበት በሪፖርቱ ተጠቅሷል። የብር የመግዛት አቅም መዳከምን ተከትሎም ብሔራዊ ባንክ 38 ቢሊዮን ብር መክሰሩንም ሪፖርቱ ያመላክታል። የጋዜጣው ሪፖርት ቀጥሎ ያነሳው ደግሞ 94 ፕሮጀክቶች የአዋጭነት ግምገማ ሳይደረግባቸው በጀት ተፈቅዶላቸው ወደ ስራ ገብተው ያጋጠመውን ኪሳራ ነው። ሀያ የኤሌክትሪክ ኃይል ፕሮጀክቶች 267 ቢሊዮን ብር ተጨማሪ በጀት መጠየቃቸውንም በተጨማሪነት አስቀምጧል። እንዲህ ያሉ ሪፖርቶች በሚሰሙበት ወቅት ነው እንግዲህ እድገት ብቻ ሳይሆን ተአምራዊ እድገት ላይነን የሚል ማብራሪያ በአራት ኪሎ ሰዎች በኩል የሚሰማውም። የፋኖ ኃይሎች በመቶዎች የሚቆጠሩ ኮማንዶዎቻቸውን ማዘጋጀታቸውን ገልጿል። የመከላከያ ሰራዊቱ ኮማንዶ ገዳይ ኃይል እየገነባ ነው ሲሉ ደግሞ ጀነራሉ ተናግረዋል። በአማራ ክልል በአንዳንድ ስፍራዎች እየተፈጸሙ ካሉ ጥቃቶች ባሻገር በተለያዩ አካባቢዎች ታጣቂዎቻቸውን እያሰለጠኑ ስለመሆኑ የፋኖ ኃይሎች ይገልጻሉ። አሁንም ጥቃት ከደረሰባቸው አካባቢዎች ውስጥ በሰሜን ወሎ ዞን ያሉ ቦታዎች የሚገኙበት ሲሆን በሀብሩ ጊራና ትናንት የተፈጸመውም አንዱ ነው። የፋኖ ኃይሎች ወደ ከተማው መግባታቸውን ተከትሎ ከመንግስት ኃይሎች በኩል የከባድ መሳሪያ ተተኩሷል፣ የሚሉት የፋኖ ኃይሎች በዚህም ሳቢያ የፖሊስ ጣቢያውን ጨምሮ ጉዳት ማጋጠሙን አስረድቷል። በክልሉ ጎጃም ቀጠና ቁንዝላ በተባለው አካባቢና በሁሉ ቀጠና ግዳን አካባቢዎች ላይ የደረሱ ጥቃቶች ደግሞ የመንግስት ኃይሎች የፋኖ ኃይሎች መገኛ ናቸው ወዳሏቸው ስፍራዎች በማቅናት ጥቃት ለመክፈት ያደረጓቸው ዘመቻዎችን ተከትሎ የተፈጠረ የተኩስ ልውውጥ ሆኗል። በእነዚህ ጥቃቶችም ኢትዮጵያ ያናቸው ጉዳት ያጋጥማል ናቸው። የፋኖ ኃይሎች ባለፉት ሳምንታት በተደጋጋሚ ሲገልጹት የቆዩት ደግሞ የታጣቂዎቻቸው ስልጠናን ነው። በክልሉ የተለያዩ ስፍራዎች የሰራዊት ዝግጅት ላይ ስለመሆናቸው ሲገልጹም ይደመጣሉ። ይህ በጎጃምና ጎንደር ቀጠናዎች ተስተውሏል። አሁን ደግሞ በወሎ ቀጠና ለወራት ሲዘጋጁ ነበር ያሏቸውን የፋኖ ኮማንዶዎችን አሰልጥነው ማዘጋጀታቸውን አሳውቋል። እነዚህ የፋኖ ኮማንዶዎች ከ600 የሚልቁ ስለመሆኑ ያክላሉ። በክልሉ ከመከላከያ ሰራዊቱ በኩል የኮማንዶ ኃይል ባለፉት ሁለት ዓመታት ጦርነቱ ላይ እንዲሳተፍ መደረጉም የሚታወቅ ነው የዚህ እዛዛዡ ሌትናንት ጀነራል ሹማ ብደታ ገዳይ እና ጦርነትን ባጭር እና በፍጥነት የሚያጠናቅቅ ኮማንዶ አሰልጥነናል ይላሉ። በተንቀሳቀስንበት ቀጠና ሁሉ ውጊያዎች በአጭር ጊዜ በአነስተኛ ክሳራ ውጊያው እንዲፈጥን ማድረግ አለበት። ገዳይ መሆን አለበት። ፈጣን መሆን አለበት። ጦርነትን በፍጥነት ማጠናቀቅ ማለት በምን ያክል ጊዜ የሚለውን ግልጽ ያላደረጉት ጀኔራሉም ቆመ ጠብቀኝ ይዞ ገጠመን የሚሉትን የክልሉ ታጣቂ ኃይልን ለሁለት ዓመት የተዋጉ ስለመሆናቸውም አላነሱም። እንዲያም ሆኖ አሁን እያደረግን ያለነው ዝግጅት ለሌሎች ሀገራት እያደረጉ ካለው ዝግጅትና ለቀጣይ ተልኳችን እንጂ ለኦላና ፋኖ አይደለም ሲሉ ግን ይደመጣሉ። አሁን የተሰጠን ስለሸኔ ስለ ጽንፈኛ ሚሽን ብቻ አይደለም። ትልቁ ነገር ይሄ ትልቅ ኃይል ነው የሀገሪቷ መቼ ኃይልና ተወርዋሪ ነው። ቀጣይ ሌላ ተልዕኮ የባህር ኃይል ኮማንዶን በስፋት አሰልጥነናል፣ አብቅተናል፣ እየቀጠልንበት ነው ያለነውና ይህ እየተዘጋጀን ያለነው ለሌላ ኃይል ነው። ማብራሪያም እኒህ ለብልጽግና ሞት አለው በሚል በአንድ ወቅት በተናገሩት ጀኔራል ብቻ የሚገለጽ አይደለም። ከሰሞኑ ፊልድ ማርሻል ብርሃኑ ጁላም ለብሔራዊ ጥቅማችን ባህር በር የበኩላችንን ለመወጣት እየተዘጋጀን ነው ሲሉ ተሰምተው ነበር። ዘጠና በመቶ የአማራ ክልሉ ጉዳያችንን አጠናቀናል ሲሉ ከቀናት በፊት ገልጸው የነበሩት ፊልድ ማርሻሉም ትናንት ደግሞ የኢትዮጵያ ባህር ኃይል መሰረታዊ ባህርተኞች ማሰልጠኛ ዘጠና አምስት ከመቶ በላይ ተጠናቋል የሚል ሪፖርት ቀርቦላቸዋል። ይህ የባህር ኃይሉ ለፈተናዎች የማይበገር የባህር ኃይል ማሪን ኮማንዶን እየገነባ ነው በሚል በገለጸ ማግስት የቀረበ ሪፖርት

በጎንደር መተማ መንገድ 16 አሽከርካሪዎች መገደላቸው ተዘገበ። ይህን በርካቶች የተገደሉበትን ድንገተኛ ጥቃት በተመለከተ እስካሁን ካገዛዙ በኩል የተባለ ነገር የለም። ዜጎች ተንቀሳቅሰው መስራት ቀርቶ ወጥቶ የመግባት ዋስትናቸው በተነፈገበት በዚህ ወቅት የብልጽግና ሰዎች ታሪካዊ ሰላምና ዜጎች ደግሞ እየተገደልን ነው መረጃዎች እንደቀጠሉ ናቸው። በምዕራብ ጎንደር ከጎንደር ወደ መተማ በሚወስደው መንገድ በታጣቂዎች በተፈጸመ ጥቃት የመንግስት ኃይሎችና ሾፌሮች ነገሮች መገደላቸውን ይሁን እንጂ በቁጥር እንዳልታወቁ መዘገባችን ይታወሳል ዋዜማ ደግሞ በጥቃቱ አስራ ስድስት አሽከርካሪዎች መገደላቸውን ዘግቧል በአካባቢው መቃ በተባለ ስፍራ ባሳለፍነው ሰኞ ረፋድ ላይ ነው ጥቃቱ ተፈጽመዋል የተባለው በዚህ ጥቃት በተሽከርካሪ ሲንቀሳቀሱ ከነበሩ የአድማ ብተናና የመንግስት ወታደሮች ባሻገር አሽከርካሪዎችም ተገድለዋል ተብሏል አብዛኞቹ አሽከርካሪዎች ደግሞ ከጅቡቲ ማዳበሪያ ጭምር ጭነው ሲንቀሳቀሱ የነበሩና አሽከርካሪዎቹ ደግሞ የአነስተኛ የህዝብ ማመላለሻ አሽከርካሪዎች እንደሆኑም ነው የተገለጸው። ከነዚህ በተጨማሪም ታፈነው የተወሰዱ አሉም ነው የተባለው። በርካቶቹ አሽከርካሪዎች የተጎዱት ከጥቃቱ ለማምለጥ እየጣሩ ባለበት ወቅት ነው ሲል ማክሏል። እነዚህ ታጣቂዎች ከፋኖ ኃይሎች ጋር ከሰሞኑ የተኩስ ልውውጥ አድርገው ሸሽተው ነበር የሚለው ዋዜማም ይህንን ተከትሎ ያደረሱት ጥቃት ሊሆን እንደሚችል ተገምቷል። በቀጥነው ከመንግስት ኃይሎች ጋር አንድ ሰሞን ሌላ ጊዜ ደግሞ ጋር ተኩስ ልውውጥ የሚያደርጉ ታጣቂዎች እንዳሉ ሲነገርም ሰንብቷል። በዚህ አካባቢ እነዚሁ ታጣቂዎች ኬላ በመዘርጋት ከአንድ የከባድ ጭነት ተሽከርካሪም እስከ 50 ሺህ ብር ከቀላል ተሽከርካሪ ደግሞ ከ15 እስከ 20 ሺህ ብር ገንዘብ ይቀበላሉ ይላል መረጃው። ይህ አካባቢ ወደ ሀገሪቱ የተለያዩ አካባቢዎች የወጭ እና የገቢ ንግድ የሚተላለፍባቸው መስመሮች ውስጥ አንዱ ሲሆን፣ ለአሽከርካሪዎችና ለተጓዦች በአደገኝነት የሚገለጽ ነው። በተደጋጋሚ እገታና ፈና የሚፈጸምበት ግድያዎችም የሚደርሱበት እንደሆነም ተመላክቷል። ኬንያውያን ያን የሀገሪቱን ፓርላማ ጥሰው የገቡበትን አንደኛ ዓመትን በማስመልከት ወደ አደባባይ መውጣታቸው ሰማ። በመንግስታቸው የሚጣልባቸውን ታክስ በመቃወም የጀመሩት ተቃውሞም የበርካታ የአፍሪካ ሀገራት ምሳሌ ተደርጎ ሲነሳም ቆይቷል። ኬንያውያን የፋይናንስ ህግ ረቂቅ መነሻን በማድረግ የሀገሪቱን ፓርላማ ጭምር ጥሰው የገባው የጸረ መንግስት ተቃውሞ አንደኛ ዓመቱን አስቆጥሯል ብሏል ቢቢሲ። የሀገሪቱ ወጣቶች በዊሊያም ሩቶ መንግስት ላይ ባሰሙት ተቃውሞም በዳቦ ላይ ሊጣል የነበረው 16 በመቶ ቀረጥ የምግብ ዘይት፣ የሞባይል የገንዘብ ዝውውር አገልግሎትና በተሽከርካሪዎች ላይ ሊጣሉ የነበሩ ቀረጦች ወዘተ እንዲቀሩ አድርጓል። ይህ አራት መቶ በመቶ ታክስ በኤሌክትሪክ ላይ ነዳጅን ጨምሮ መሰረታዊ ፍላጎቶች ላይ ደግሞ በብዙ ጥፍ እንዲጨምሩ ያደረጉ እንደ ኢትዮጵያ ካሉ መንግስታት ጋር የሚወዳደር ግን አይሆንም። በእርግጥ የአደባባይ ተቃውሞ ቀርቶ የፌስቡክ ተቃውሞ የተወገዘና የሚያሳፍን በሆነባት ኢትዮጵያ በሰላማዊ ተቃውሞ መዘጋት ምርጫ ያጡ ወጣቶች ነፍጣ አንስተው ተቃውሟቸውን ጫካ ውስጥ አድርገዋል። አድርጓል። የሆኖ ሆኖ ቢቢሲ በአምላክ የተመረጥነን ለሚሉ የኬንያ ፖለቲከኞች አምላክ የተመዘገበ መራጭ አይደለም ህዝብ ነው የመረጣችው ሲሉም ተቃውሟቸውን ወጣቶች እያሰሙ ነው ብሏል። ኬንያ ከዚህ ቀደም በርካታ ህዝባዊ ተቃውሞችን ብታይም የአሁኑ ግን ለየት ያለ ነው የሚለው ዘገባው ከዚህ ቀደም የነበሩትን ተቃውሞችን ያደራጁ የነበሩት ተፎካካሪ ፖለቲከኞች ነበሩም፣ የአሁኑ ግን ወጣቱ ማንም ሳይቀሰቅሰው ነው ለተቃውሞ ወደ አደባባይ እየተመመው ሲል ያስቀምጣል። በዛች አገር ፕሬዚዳንቱ ከስልጣን ልቀቁ ብሎ ሰልፍ መውጣትም የተደጋገመ ነው ሲል ይገልጻል። ይህ ድምፅ ኢትዮጵያ ውስጥ በብልጽግናው መሪዎች ላይ ቢሰማ ምን ይከተላል የሚለው ግን እምብዛም ማሻሚ አይሆንም። የዊልያም ሩቶ አስተዳደር ታክስ የመጨመር እቅድ ያወጣውም የሀገሪቱ መንግስት በቀደሞ መንግስታት የተወሰደ የውጭ ብድርን ለማቃለል 27 ቢሊዮን ዶላር ለመክፈል ነው ይላል። ልክ የአራት ኪሎ ሰዎች እንደሚሉት። እንዲያም ሁኖ የኬንያ ወጣቶች በሀገሪቱ ሀብት የሚቀልዱ ፖለቲከኞች፣ ሙሰኞችና ዘራፊዎች በሚ ሲል ተጋፍጧቸዋል ሲልም ዘገባ ዋክሏል። እስራኤልና ዶናልድ ትራምፕ የኢራን የኒክሌር መርሃ ግብርን በብዙ ዓመታት ወደ ኋላ መልሰናል ብለዋል። ኢራናውያን ደግሞ ድል አድርገናል በሚል ወደ አደባባይ ወጥተዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀገራቸው የፈጸመችው ጥቃት የኢራን የኒክሌር መርሃ ግብርን በአስርት ዓመታት ወደኋላ የመለሰ ነው ሲሉ ቢናገሩም፣ በተቃራኒው አሜሪካ በኢራን ላይ ያደረሰችው ጥቃት የኒክሌር ማብላያ ይዞታዎችን እንዳላወደምና ምናልባትም በወራት ወደኋላ ሊመልሰው እንደሚችል ሾልኮ የወጣም የአሜሪካ መከላከያ አካል ፔንታገን የደህንነት ግምገማ አጋልጧል። ይህ ደግሞ ዶናልድ ትረምፕና አስተዳደራቸውን አስቆጥቷል። በኢራን የኒውክሌር ተቋማት ላይ የተሰነዘረው የአሜሪካ ጥቃት በሁለተኛው የዓለም ጦርነቱ ወቅት ጃፓን ላይ ከተጣሉት የኒውክሌር ቦምቦች ጋር በማነጻጸር አቅርበው ያወዛገቡት ፕሬዚደንት ዶናልድ ትራምፕ ግን በኢራን የኒውክሌር መርሃግብር ላይ የተካሄደው ግዙፍና ኢላማውን የጠበቀ ጥቃት ነው በማለት አወድሰውታል። በምድር ላይ ሌላ መከላከያ ሊሰራው አይችልም ነበርም። እናም ይህ አስደናቂ የአሜሪካ ጥንካሬ አሁን ለሰላም መንገድ ጠርጓል ብለዋል ትራምፕ። አክለውም አብቅቷል። ዳግመኛ ወደ መተኮስ የሚመለሱም አይመስለኝም ብለዋል። ፕሬዚደንቱ በመቀጠል ኢራን የኒክሌር ጦር መሳሪያ እንዳይኖራት ማድረግ እንደዚሁም፣ የአሜሪካን የመከላከል ተአማኒነት በድጋሜ አረጋግጠናል ያሉት ዶናልድ ትራምፕ ኢራን በኳታሪ አሜሪካ የጦር ሰፈር ላይ ጥቃት ከመፈጸሟ በፊት ማስጠንቀቂያ መስጠቷንም አስታውሷል። ትራምፕ ኢራንን ጠቅሰው አንድ ሰዓት በቂ ነው ብለው መጠየቃቸውንና ዋሽንግተንም ጥሩ ነው የሚል ምላሽ መስጠቷንም ነው ያከሉ። ፕሬዚደንቱ አሜሪካ ለተኮሰቻቸው 14 ሚሳኤሎች ቴህራንም 14 መተኮሷንም ገልጿል። ፕሬዚደንቱ በኢራን የስርዓት ለውጥ እንደማይፈልጉ አንስተው ሁሉም ነገር በተቻለ ፍጥነት ተረጋግቶ ማየት ፈልጋለው፣ ያገዛዝ ለውጥ ሁከት ይፈጥራል፣ እናም በእውነቱ ያን ያክል ቀውስ ማየት አልፈልግም ሲሉም ነው የተናገሩት። በተጨማሪም የሩሲያው ፕሬዚደንት ቭላድሚር ፑቲን በኢራን ጦርነት ላይ እገዛ ለማድረግ መደወላቸውን አንስተዋል። እስራኤል የኢራን የኒውክለየር እቅድ በብዙ ዓመታት ወደ ኋላ ተመልሶ ተነስተዋል ስትልም የትራምፕን አስተያየት ትጋራለች። የእስራኤል መንግስት የኒውክሌር ባለስልጣን አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት መሬት ውስጥ የሚገኘውን የኢራን የኒውክሌር ማበልጸጊያ ፎርዶን ከስራ ውጭ አድርጎታል ብሏል። ኢራናውያን ደግሞ ድል አድርገናል በማለት አደባባይ ላይ ወጥቷል። ዜጎቹ ኢራን እስራኤልን አሸንፋለች ብለው በማሰብ በቴህራን አደባባይ ላይ የድል መፈክሮችን አሰምተዋል። ኢራናውያኑ የተኩስ አቁም ስምምነቱ ኢራን ጦርነቱን መቋቋም በመቻሏ የመጣ ውጤት ነው ሲሉም ይገልጻሉ። ኢራን ሳትሸነፍ የተቃጣባትን ጦርነት እንድትመክት አድርገዋል ያሏቸውን የሀገሪቱን ጠቅላይ መሪ አያቶላህ አሊ ሆሜኒንም ስማቸውን እየጠሩ አወድሰዋቸዋል። የተኩስ አቁሙን ተከትሎ በኢራን የኢንተርኔት አገልግሎት ዳግም መጀመሩ ቢሰማም በኢራን በአጠቃላይ የሀገር ውስጥና የውጭ በረራዎች ግን እስከ ነገ ምሽት ሁለት ሰዓት ድረስ ተሰርዘው እንደሚቆዩም የሀገሪቱ የመገናኛ ብዙሃን ዘግቧል። በሆስፒታሉ ላይ በተፈጸመ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴድሮስ አድሃኖም ገለጹ። በዚህ ጥቃት ከአርባ በላይ ዜጎች መገደላቸውንም አብራርተል። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በአብዛኛው ህጻናትና የጤና ባለሙያዎች የሆኑ አርባ ሰዎች መገደላቸውን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸው በጤና ዘርፉ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ነው ሲሉ አስረድቷል። ኮርዶፋን በሚገኘው ግዛት ምዕራባዊ ክፍል ያለው አር ሙጃላድ ሆስፒታል ከሶስት ቀናት በፊት ነው ጥቃት የደረሰበት። ሆስፒታሉ ሶስተኛ ዓመት በያዘው የሱዳን የርስበርስ ጦርነት ተፋላሚው ሆኖት የሱዳን ጦርና የፈጥኖ ድራሽ ኃይሉ ከሚፋልምባቸው ግንባሮች መካከል በቅርበት ይገኛል። የፈጥኖ ደራሽ ኃይሉ እንደዚሁም ሁለት የሱዳን የሲቪል ድርጅቶች የሱዳን ጦር በሆስፒታሉ ላይ ጥቃት ፈጽመዋል በማለት ከሷል። ጦሩ በቀረበበት በዚህ ክስ ላይ እስካሁን የሰጠው አስተያየት ባይኖርም በሞግላድ የሚገኘው አልሙጃላድ ሆስፒታል በአካባቢው አገልግሎት የሚሰጥ ብቸኛው የጤና ተቋም ነበር ሲልም የሱዳን ዶክተሮች ኔትወርክ አሳውቋል። በጥቃቱ ከተገደሉ ከአርባ በላይ ሰዎች ውስጥ ስድስቱ ሕጻናት እንደዚሁም አምስቱ የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም የጤና ድርጅት ጽሕፈት ቤት አሳውቋል። በርካታ ሰዎች መጎዳታቸውንም ጽሕፈት ቤቱ አክሏል። ሆስፒታሉ ወሳኝ የሚባል የኩላሊት እጥበትን ዲያሊሲስን ጨምሮም ሌሎች አገልግሎቶችን ይሰጥ እንደነበር በሁለቱ ተፋላሚ ወገኖች የሚፈጸሙት ጥሰቶችን የሚዘግበው የአደጋ ጊዜ የህግ ባለሙያዎች ቡድን ገልጿል። የሱዳን ዶክተሮች ኔትወርክና የአደጋ ጊዜ የህግ ባለሙያዎች ቡድን ባሳለፍነው ቅዳሜ ሆስፒታሉ ላይ ለተፈጸመው ጥቃት ተጠያቂው የሱዳን ጦር ነው ይላሉ። ኔትወርኩ ለጥቃቱ ምክንያት ጦሩ በአልሙጃላድ ሆስፒታል የሰፈሩ የፈጥኖ ደራሽ ኃይሉ ተዋጊዎችን ለመግደል በሚል እንደሆነም አሳውቋል። ፈጥኖ ደራሽ ኃይሉም ሆስፒታሉ ላይ ተዋጊዎችን አስፍሯል ስለመባሉ የሰጠው ምላሽ የለም። አይደለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን